ብዙ ኃያላን የወደቁት በሚታይ በትልቁ አይደለም። እሾልኮ የገባውን አንጠነቀቅም። ዳዊትም ተኛ ተነሳ። ቤርሳቤህን አያት። ሁለት ደቂቃ እኮ አይሞላም። ሁለት ደቂቃ አይሞላም። በእውነት አምጡልኝ ልተኛል። ኧረ ተው አሉት። አምጡልኝ አለ። አቤት የሶስት የሁለት ደቂቃ ስህተት እስከ ሞት ድረስ ጥዝቆ አላልቀሉ። ዳዊት ጎሊያድ አላሸነፈው። የፈለገ ጦር አምጣበት። በደፈጣ ጭጭ ነው የሚያደርግኝ። አጅሬ ግን በመስኮት አየ ተውሶ ጠብቀው በሶስት ደቂቃ ስህተት ከጎልያድና ከሶሪያ ጦር በላይ ድባቅ መጣ አንዳንዴ አንዴ ሃያላን የሚወድቁት በትልቅ ነገር አለ በትንሽ በናካት በትንሽ ነገር ትልቁን ይገለብጠዋል አብርሃም ካገርና ከጎረቤት ከዘመድ ሁሉ ተለይተህ ውጣ የጠራ የብራይስጥ ድምፅ ነው የሰማው ትንቢቱ ለሷ ነው ወይስ ለሱ ነው እንዳይባል ለአብርሃም በስሙ ነው የተነገረው ይገርማቸዋል አብርሃም በመታዘዝ እግዚአብሔር ወደ አሳየው ምድር ወጣ። ነገር ግን ሎጥን ይዞት ወጣ። መጽሐፍ ቅዱስ ከዘመዶች ተለይ። ታራንና ሎጥን ይዞ ወጣ። ታራን ለምን ይዞ ወጣ? ስለሸመገለ ነው። አባቱ ሽማግሌ ነው። አብርሃም የበኩር ልጅ ነው። እና አባቱን መጦር ግዴታ ስላለበት ስለ ይሉኝታ ብሎ ከቃሉ ውጪ አባቱን ይዞ ወጣ። ግን ያላነሰም የወንድሙን ልጅ ሎጥንም ይዞት ወጣ። ለምን ይዞት ወጣ? የሎጥ አባት ሞቶ ስለነበር፣ እኔ ይመለከተኛል፣ ታላቅ ነኝ ለቤተሰቡ። የዚህ ደግሞ ወንድሜ ስለሞተ ለልጁ ኃላፊነት አለብኛል። ይገርማችኋል፣ ጥቂት ስንፍና። አገርን መልቀቅ እኮ ትልቅ ገድል ነው። ወዴት እንደሚሄድ ሳያቅ ቃሉን ታምኖ አገሩን እኮ ለቆ እየሄደ ነው። ግን ትንሽ እንደ ክትባት ያንጠለጠለው ነገር አለ። ማንን ብትል፣ ታራንና ሎጥን። አብርሃም ግዙፍ እኮ አዕማድ ሰው ነው። ግን ትንሽን ክርዳት ትንሽ የማይመስል እንደ ቃሉ ያልሆነ ነገር ከቁጥጥር ያወጡም ብሎ ሊሆን ይችላል። ታራ ማለት የስሙ ትርጉም መዘግየት ማለት ነው። በእርግጥ ሽማግሌ ስለሆነ በአብርሃም ፔስ መሄድ አልቻለም። በሽማግሌው ልክ እየሄደ ታራም በካራን ሞተ። የእግዚአብሔር በካራን ገደለው የአብርሃምን አባት እንደ ስሙ ስላዘገየው በአገሩ ቢቀበር ጥሩ ነበር። አብርሃም በይሉኝታ ያለ ጥንቃቄ ያወጣውን አባት በሰው ሀገር ሞት ግርማ ሆኖም፣ እሱን ከቀበረ በኋላ ሎጥን ይዞት ተነሳ። ኦ ሎጥ በቀላሉ አልሞተ። ሎጥ ማለት የስሙ ትርጉም መጋረጃ ማለት ነው እና አብሮት ኖረ ማለት ነው። ህሊናው ምን ይለዋል? አ የወንድሙን ልጅ ወንድሙ ስለሞተ ልጁን ለማሳደግ ነው። ይሄ የተባረከ ሰው ሊል ይችላል ማህበረሰቡ። የሰማይ አምላክ ግን ስንፍና አድርግሃል ነው የሚሉ ለምን ከእግዚአብሔር በላይ ጠቢብ መሆን አትችልም። ቤተሰብና አገርን ጥለውጣ ያለው አምላክ ለምን እንዳለው የሚያቅሱ ነው። ክርስትና በይሉኝታ አይኖርም። ታውቃለህ፣ በአንዳንድ ጉዳይ የምትጨክንበት ጉዳይ አለ። ምንም አደል ብለህ ያዘልከው። አዝኜ ባዝላት ተንጠልጠላ ቀረች የሚል ተረት አለ። ወንዝ እኮ ነው፣ ሊያሻግራት አዘላት። አልወርድም፣ ቤት ያደርሰኛል። ተንጠልጥሎ የሚቀር ጉዳይ አለ። ሎጥ ተንጠለጠለ እና ሎጥ እያለ እንደ ስሙ ጋር እንዲያውም የሎጥና የአብርሃም እረኞች መጣላት ጀመሩ ለምን ሎጥ የዚህ ዓለም ተኮር ስለሆነ በግጦሽ መጣላት ጀመሩ እና አብርሃም በጣም ነው የተጨነቀው እኔ እናንተ እኮ ወንድማማቾች ነን ለምን እንጣላለን እስኪለው ድረስ ሎጥ ቢለየውም አምስት ነገስታት ሶዶም ጎሞራን ሲማርኩ ሎጥም ተማርኮ ነበር 318 ብላቴና ይዞ ሌሊቱን ሙሉ ለጦርነት ገባ በማሰበብትል በሎጥ ሰበብ በዚሁ በሎጥ ምክንያት እግዚአብሔር ጣልቃ ባይገባ አብርሃም ይሞት ነበር። አብርሃም ሎጥ በተለየው ጊዜ እግዚአብሔር ተገለጠለት። ወደ ሙሉ በረከት የገባው ጥቂት ስንፍና ወይም በይሉኝታ ያስገባውን ሎጥን ጨክኖ ሲያባርረው ወደ ሙሉ በረከት ገባ። ማለት ያው በዚህ ጉባኤ ለአንድ ሰው በእውነት መልክታሉ በህሊና በማህበረሰቡ ህግ፣ በሞራል ህግ ምንም አይደል በላይ ያስገባኸው ብዙ ጣጣ ሊያመጣብ ይችላል። ሰውን መርዳት ትክክል አይደለም። ሰውን አብራችሁ የዘመድ ልጅን አታኑሩ አላልኩም እኔ። ሆኖም ያለ እግዚአብሔር ፈቃድ በይሉኝታ ጣጣ ውስጥ ሊገባ ያለ ሰው አለ ማለት የእግዚአብሔር ማዳ ለዚህ ጉባኤ ይሁን። በይሉኝታ ሌላ የሰማይ ፕሮቶኮል ሌላ። አብርሃምም በረሃብ ምክንያት ወደ ግብፅ ገባ። ሚስቱ በጣም እጅግ ቆንጆ ስለነበረች እህቴን የቻለ እንዳይገሉት አብሜሌክም ሊያገባት ወሰዳት እና ትዝ ይላችኋል እግዚአብሔር ጣልቃ ገብቶ አዳነው። ባልየው ነቢይ ነው። ሴትየዋ ባላላት እንዳትነካት መልሳ ተነገጠ አብሜሌክ፣ እህቴ ነው፣ ወንድሜ ነው ስለተባባሉ ነው። በቃ እነሱ ስለደከሙ ነው። እኔ ግን ለቃል ኪዳኔ ታማኝ ነኝ። መልሳ ነው እና ሳራን ሲመልሳት፣ አብሜሌክ የግብፅ ንጉሥ ለአብርሃምም ወንድና ሴት ባሪያ ሰጠው ይላል። ብርና ወርቅ ሰጠው ይላል። ከተሰጡት ሴት ባሪያዎች መሀል አንዷ አጋር ነች። ምን አለበት አገልጋይ ትሆናለች፣ ቤት ትጠርጋለች፣ ልብስ ታጥባለች፣ ምንም ችግር የለም ብሎ በቀላሉ ያመጣት፣ ቤቱን እንደንዝር ታዞ በቀላሉ ሊያስወጣት አልቻለም። ታውቃለህ፣ የሴጣን ቤዘው። ስለዚህ ሳራም ወደ አጋር ግባ አለችው። እስማኤል ተወለደ፣ ዞረ፣ ቤቱ ዞር አልኩት፣ በእኔና በአንተ መሀል እግዚአብሔር ይፍረድ ብለው ባልና ሚስቱ እንዲጣሉ ምክንያት የሆነችው ያለ ጥንቃቄ ወደ ቤቱ ያገባት ሴት ነች። በመንፈሳዊ ዓለም ትንሽ ስንፍና ብዙ ጣጣ እንደሚያመጣ ለነገር ፈልግ። አንዳንዴ ሳይሆን ሁል ጊዜ መጠንቀቅ ምን ሊያመጣ እንደሚችል ምስጢርን የሚገልጥ አምላክ እኮ አለ። አጋር አብርሃምን በአንድ ጎጎ በአንድ ሊፍቅረው የማይችለው እስማኤል ተወለደ። ታውቃለች። ብዙ ዋጋን የከፈለው አብርሃም ይህ ጥንቃቄ ራዲየስን ሁሉ ቼክ ማድረግ አለበት። በዚህ ጉባኤ በአንተ ዘንድ ችግር የለም። ባይብል ስተዲ አለ፣ ዲቮሽን አለ። ሚስትህን ባልን ትወጃለሽ። ግን ተሰውሮ የመጣ ስትሃል ያናጋ የመጣ ጥቃቅን ቀበሮ በኢየሱስ ስም ይወጋ። ብዙ ሀያላን የወደቁት በሚታይ በትልቁ አይደለም፣ እሾልኮ የገባው ነው። አንጠነቀቅ በጣም ብዙ ጽብ። ድንቅ የጸጋ ዝናብ የዘነበበት ቤት ነው። ሰይጣን ግን በልጅ ሚስት በኩል ገባ በአብርሃም ጓዳ በሰራተኛ ገባ። ትዝ ይላችኋል፣ እያሱ ድንቅ ተዋጊ የሙሴ ምትክ እኮ ነው። የፈለቀ ጦር አምጣበት ድባቅ ነው የሚከትል እጆቹ ተቀብተዋል እግዚአብሔር ከሱ ጋር ነው። ግን ሴጣን አደባበት ታውቃለህ። ብዙ ፈረስና ሰረገላ እያሱን አልጣለው፣ እያሪኮን ይደመስሰዋል በተአምራት ብትፈልግ ፀሐይም በሰማይ ማቆም ይችላል። እያሱ ግን ሴጣን የገባውን ሰዎች ያረጀ እንጀራ የተቀደደ ልብስ ስልቻ ይዘው ውስቁል ብለው በትህትና መጡ። ኦ አልተጠረቀቀም። እነዚህ ምስኪን ድሆች እንጀራ እንኳ የሌላቸው፣ ጫማ በቅጡ የማያደርጉ ምንም ችግር የለም ብሎ ፈረመላቸው። በእግዚአብሔር ስም ማለላቸው ኑሩ ብሎ። በማግስቱ ሲገለጥ እግዚአብሔር አጥፋ ካለው የተረገሙ ሕዝቦች ውስጥ ተቆጣ ሕዝቡ እንዳይገላቸው ምሏል። ዝም እንዳይል ይጥፉ ከተባሉት ናቸው። ምንም ማድረግ አልቻለም። እየሱ ምናልባት በዚህ ጉባኤ ቢዝነስ ለመነገድ ለመፈራረም የተዘጋጀ ሰው አለ ሳይጠነቀቅ እግዚአብሔርን ሳይጠይቅ የቤት ሰራተኛ ሊቀጥር ያለ አለ ወይ ልጁን ለመዳር እንደ ወገቡን የታጠቃለ ወይ ምንም ሳይመረምር በይዋህነት ገንዘብ ወዶ በክፋት አይደለም ያለ ጥንቃቄ መልካም የሚያደርግ መስሎት የሚመጣው መዘዝ ሳያውቅ አንድ ነገር ውስጥ ሊገባ ያለ ሰው አለ። ዛሬ መዳን ይሆን? በእውነት ይህን የተሰወረ ጋንንታዊ ስራ ኢየሱስ ይመተዋል። ሊያስመልጥ ኮኑ ሊፈርድባችሁ ስጋትም ሊረጭባችሁ አይደለም። ዛሬ ያስመልጠና ዳዊትም ተኛ፣ ተነሳ፣ ቤርሳቢሄን አያት። ሁለት ደቂቃ ኳ አይሞላም፣ ሁለት ደቂቃ አይሞላም፣ በእውነት አምጡልኝ ልተኛል። አረ ተዋሉት፣ አምጡልኝ አለ። አቤት የሶስት የሁለት ደቂቃ ስህተት እስከ ሞት ድረስ ጥዝቆ አላልኳል። አንድ ቀን ቤተኛ ጠብ አድርገች ልጅ በአንድ ቀን መኝታ ኮ ላይ ያረግዙ ይችላሉ ሴቶች። ል አድብቶ ነው የሚጠብቀው። ዳዊት ጎልያድ አላሸነፈው። የፈለገ ጦር አምጣበት፣ በደፈጣ ጭጭ ነው የሚያደርግልህ አጅሬ። ግን በመስኮት አየ ተውሶ ጠበቀው በሶስት ደቂቃ ስህተት ከጎልያድ እና ከሶሪያ ጦር በላይ ድባቅ መታው። አንዳንድ ሀያላን የሚወድቁት በትልልቅ ነገር አይደለም፣ በትንሽ በናካት በትንሽ ነገር ትልቁን ይገለብጠዋል። ከፊት ያለው ታላቅ ነገር ማንም እኳ አይቋቋምንም። ግን የማታስተውለው ቀሚስ ለብሶ ሲመጣ፣ ሰራተኛ ሆኖ ሲመጣ፣ ስጦታ ሆኖ ሲመጣ አታስተውለው። እኔ አንዲት ሴት ልጄ አእምሮን እየሳተ መንገድ ላይ ይዣብራል። እችኛዋም ልጄ እንደዚህ ሆነች፣ እቺም እንደዚህ ሆነች። ምንድነው ችግሯ? እኔ አላቃትም። በሰው በሰው ነው። እኔ እንደው መገለጥ የለኝም እዛ አልደረስኩም? ግን አቤትሽ፣ እስቲ ቡና ጋብዘሽ ጥሪኝ አልኳት። ለምንድን ያልኳት እዛው ቦታ ላይ ስቆ በማየት አንዳንዴ መገለጥ ይመጣልኛል። ይገርማቸው፣ እዛ ቡና አልትጋብዘኝ ስጠራኝ እሷ ቡና ለማፍላት ጉድጉድ ስትል እኔ አይኔ ማየት ጀመረ። ጣራውን ያለው ቁም ሳጥን የሆነ መገለጥ እኔ ይመጣልኝ ነው። ከዛ ልክ እንደ ሮቦት አይኔ ቁም ሳጥኑ ላይ ያረፈ ይገኛል። ቡፌ ነው የሚባለው፣ ሳሎን ቤት የሚቀመጥ አጭሩ። ቡፌው ላይ ያለው እኩል ብዬ ሳየው አበባ አለ፣ ሻማ አለ፣ ትዝ ይለኛል። ከዛ የተቀረጹ የቡዳ የህንድ ቡዳ ፊል እንትኖች አሉ። አንተ አታውቁም ስታቹ፣ የተቀረጹ ናቸው የሽንቱይዝም ቡዲዝም ህንድ ብትሄዱ ነው የምታውቁት። እና እጁ የተቆረጠ አይን ያለው ፍጥጥ ያሉ አራት ተቀምጠው አየሁ። ሳያቸው አዩኝ። በእንጨት እኮ የተሰሩ ናቸው፣ አታምኑ ግን። በህንድ ውስጥ ጣዖት ናቸው፣ አውቃለሁ፣ በፊልም አውቃለሁ። ጎግል ውስጥ ብትገቡ ታገኟቸዋሉ። በተለይ አንደኛው አየኝ። በእውነት ናቸው አሉ። ፍጥጥ ብዬ አየሁት። በጣም በጣም ገረመኝ። ነው ያልኳት፣ ቡናውን ተይና ነው ያልኳት። እነዚህ ሶስት የተቀመጡ ሸልፉ ላይ ምንድን ናቸው? አይ ልጄ እኮ ሆስቴስ ትነች። አውሮፕላን አስተናጋጅ እንደማለት መሰለኝ። እና በጣም ነው የሚወዷት የህንድ ሰዎች ስጦታ ሰጧት። ቡዳን ነው ስጦታ የሚሰጧት? አይ ስጦታ እኮ እንጨት ነው አንተ ለምን ታካብደዋል። እንጨት አይደለም ፊቴ ጎግል ማድረግ ትቻለች። ጣዖት ነው። እና እኔ ቤት ምን ስልጣን አለዋል? አንቺ ቤት ምን ያደርጋባ? እሺ አሁን ሶስቱንም አይኔ እያየ ትጠይዋለሽ? አይ ልጄ ስለምትቆጣ አት ከልጅሽ በላይ ነው የቄሱ ቃል። አይ ካለዛ አልጸልይም፣ እዚህ ቤት አልጥልም፣ ልጄ ከምታዝንብኝ አልጥልም አለች፣ አልጸልይም በየጥዩ ልጅሽን የሚያዟዙረው ስፒሪት ቁጭ ብሎ ያ ጋንንት አንቺ ቤት ምን ያደርጋ በስጦታ የመጣ ቁም ሳጥንሽ ላይ ሻማ ለኩሰሽ ልጅሽን የሚያዟዙረው እሱ ነው። አልጥልም ስላለችኝ ምንም ቅርም አላለኝ ወጥቼ ራሷ ምን ያርግላታል። ይህን ጣዖት በስጦታ እኮ የመጣ ነው። በፍቅር የመጣ ነው። በስራ ትጋታ ስምስሎ ተጠቅልሎ በስጦታ ወረቀት የገባ ነው። ሴራ ማለት አንዳንዴ የምትቀበለውን ቃ በፍቅርም ተመስሎ የሚሰጥህን መሰለል ቁጥሩ ሁሉንም የመረምር መንፈስ ቅዱስ ከኛ ጋር አለ። ውስጥ ቅርብ ካለው ጥንቅር ብሎ ምን አይቀር ነፍስህን ከሚያጠፋ ህዳርን ከሚያውቅ መጠንቀቅ ስለዚህ ነው አልተጠነቀቁ። ስለዚህ ልጅ ሆይ፣ ሰይጣን ተንኮለኛ ስለሆነ የብርሃን መልአክ መስሎ ስለሚገባ በሁሉ ጥንቃቄ እንድታረቅ እመክርሃለሁ ነው የዛሬው መልክ ያገኘ የብርሃን መልአክ መስለው የሚመጡ ፍሬንዶች ገንዘብ የሚያመጡ የሚመስሉ ቢዝነሶች የፍቅር ስጦታ የሚመስሉ ግብዣዎች ከሰው የሚሰጡ የፍቅር ስጦታ የሚመስሉ ታላቅ የአክብሮት ስጦታዎች ልጄ ሆይ መርምር በስንፍና ወይም በይሊንታ ሁሉ ይሻት በረከትህ እንዳይጎል ሲቆላት አትገባምኮ በእርግጥ ግን በረከትህ እንዳይጎል እንዳታነክስ ጥንቃቄ አርግ። በክርስቶስ በማመን ያገኘኸው ብፅዕናና በረከት እንዳይጎል ማነከስ እንዳይሆንብህ ተጠንቀቅ፣ ነው እኮ የዛሬው መልክ።